የሚነግረኝ ሰውም አጥቻለሁ እያለች እየተበሳጨች እያሰበች ነው እንጂ ድናለች ማለት ነው። አቶ ግሩምና ህሩት ደግሞ ወደ አእምሮ ሕክምና እናስገባለን፣ ሕክምና ያስፈልጋታል እያሏት ነው። እና ብቻ ይሄ አስፈላጊ አይመስለኝም። ይሄም እንትን ይሄ ቅድም ያወጣ ህሩት ይሆናለች እንጂ ሌላ ማን ይሆናል? ምክንያቱም የእሷ ሀሳብ የእሷ ዓላማ የእሷው እቅድ ሁሉ ተበላሽቶበታልና በጣም ተናዳለች። በአሁኑ ሰዓት ህሩት በቃ በቀ በቀሌ የዋዳን ለማጥፋት ነው የእሷ ምኞት ስለሆነ በቀሌ አልተሳካልኝም ብላ በቃ በራሷ ተናዳለች። አሁን ደግሞ ሌላ መንገድ እየፈለገች ነው ይሆናል። ሌላ መንገድ እየፈለገች ነው የዋዳ በምን መልክ አሁን ድጋሚ አክም ቤት ከገባች በዛ ወይንም የሆነ ነገር ለማድረግ አቅዳ ይሆናል እንጂ ለየዋዳ አስባ አይደለም። አቶ ግሩም ራሱ ወደ ሕክምና በቅርብ ጊዜ ሳይሆን ከሶስት ቀን በኋላ መሆን አለበት ስል ለምን ብላ ተቆጣች ማለት ነው፣ ሂሩት ለምን ዛሬውኑ አንወስዳትም ስትል እኔ መጀመሪያ የዋዳን ማሳመን አለብኝ አለ አቶ ግሩም። ያስብለታል አ እቺ ደግሞ ለክፋቷ ነው እንጂ የዋደን ማሰብ አልችልም። ምክንያቱም እብደት ላይ እብደት ልታስጨምርለት አሳብዳ በዛው እንድትሞት ነው የምትፈልገው። ና ይሄ ሁሉም ሚኞ ሳይሳካ ሲቀር በቃ አናደዳት ማለት ነው። ሄሩት በጣም ነው የተናደችው። በአሁኑ ሰዓት ሊዲያም ሊዲያም በጣም በቅናት ሞታለች። በአሁኑ ሰዓት ሳሚ የዋደን በጣም ያገዛት ነው። ምግብ ያበላት የወደዳት ያንከባከባት ነው ነውና ብቻ ቢሆንም አንድ ላይ ሆኖ ራሱ እንትስሉ ሲያወሩ ሳሉ በቃ እንትን ማናት ሌዲ ያመጣችበትና ታናደደች ማለት ነው። ሳሚ ላይ ምን ታረግለ ከዚ ከዚህ የዋዳ አንቺ ድንሻል በጣም በንቀቱ ነገር እንደው ተመልሶ የእሷ ቤት ስለሚመጣ ችግር የለም። ይሄ ነገር እኮ እኛ በህይወታችን ውስጥ ክፉ ነገር ስናረግ ፈጣሪ ደግሞ የበለጠ እጥፍ አድርጎ ነው የሚሰጠን ማለት ነው። አሁን እሷ በእሷ ህመም በጣም ተደሰተች። የዋዳ ስታብድ፣ የዋዳ እንደዚህ ስትሆን ከእናቷ ጋራ በጣም ደስተኛ ሆኑ ማለት ነው። አንድ ቀን ደግሞ ይሄ ነገር ወደ ሄሮት ይመጣል፣ የዋዳ ላይ ያደረገችው ሁሉ ህሩት፣ አንድ ቀን ስታብድ ታላችሁ አይቀርም፣ እና ማለት ነው። ይህ ድራማም ቢሆንም ሰው ላይ ሰው ላይ የሆነ ነገር መጥፎ ነገር ስናደርግ ያ ነገር ተመልሶ ይመጣል፣ አይቀርም፣ ይቆያል እንጂ ማለት ነው። እና ሳሚ ጥሩ ሰው ነው፣ መልካም ሰው ነው። ለየዋዳ ይገባታል። ለሊዲያ በጭራሽ አይሆንለትም። ምክንያቱም ሊዲያ መጥፎ ሴት ናት፣ እንደ እናቷ መጥፎ፣ ክፉ ጫካኝ ናትና አይሆንም አይሆናትም። እና በቃ ዛሬ ደግሞ የዋደ ወደ ማህሌት ወደ ማህሌት ቤት ሄደች ማለት ነው። ማህይ የታለች? ማህይ ምን ሆና ነው? እኔ እሷ ቤት ነበርኩ አይደል? ምን አድርጌ ነው? ማህይን ብላ በቃ እራሷን ጠረጠረችው ማለት ነው። ግን ሳሚ አረጋጋት ማለት ነው። ምንም አልተፈጠረም በአንቺ ነገር በአንቺ አደለም። እሷ ዝም ብላ ነው እየታማማል የታመመችው ምናምን ብሎ አሳማናት ማለት ነው። ግን የዋዳ በጣም ነው ማለት የምትወደው ማለት ቤት ሄዳ በቃ እሷ ላይ ታኛችሁ ማለት ነው። እንደ ድሮ ድሮ ማይ ላይ ነበር የምታኛ የዋዳ እንደዚህ እንደ እናት ጸጉሯን ስትነካካላታለች እና በጣም ደስ የሚሉ ልጆች ናቸው። ብቻ ቢሆንም የሄሩት እቅድ ይሆንለታል ወይ አሁንም እየለፋች ነው። ግን አንድ ቀን ደግሞ ትጋለጣለች። ግን ሳሚ አውቃል። ማህሌትም እንደዛ አውቃለች ማን እንደሆነ ጥላት፣ ማን እንደሆነ አውቃለች። የዋዳ ጥላት እሷ አጠገብ ሆኖ የሚጎዳ ነው ብላለች ብለዋልና፣ ሳሚም አውቋል እንደገና፣ ማህሌትም አውቃለሁ ብላለችና አንድ ቀን ይወጣል ይሄ ነገር። ሁሉ ሲወጣ የ ሄሩት ኑሮ ሲኦል ይሆንለታል ማለት ነው። የሰራችሁ ሁሉ አቶ ጉሩም ሲሰማ ይሄ ነገር በጣም በጣም በጣም ያብዳል። ይሄ ሲሰማ ብዙ ነገር ግብዳ ነገር ይፈጠራል ማለት ነው። እና ብቻ ከባድ ነው። ፈጣሪ የዋዳ ከዚህ ፈተና ከዚህ መከራ፣ ከአስመሳይ ሰው ፈጣሪ ይሰውራችሁ ሁላችሁ ማለት ነው። አስመሳይ ሰው ሰው ይመስላል። አንተ ጋር ሲኖር ሰው ይመስላል፣ ያለ አንተ የሚያዝን ይመስላል ግን ውስጡ እባብ ነው ማለት ነው። አሁን የህሩት ውስጥ እባብ ነው። የዋዳ ጋር ሆነ ጥሩ ጥሩ ነገር ነው የምታስብላት ግን ደግሞ ለዋዳ የሰራችው አይታችኋል። እና ዳግም ደግሞ ዝም ብሎ ነው የቆሸሸው፣ ምንም ሳገኝ በከንቱ ሊፋት ራሱን አቆሸሸው፣ ሕሊናውን ምኑንም። የዋዳ ላይም ያደረገውን እሱም አንድ ቀን ይከፍሏል ማለት ነው። ማህሌትንም ይሄ ስሰማ በጣም ነው የምትጮሆ፣ ምክንያቱም የዋዳን በጣም ነው የምትወደውና ይሄ ነገር ወንድሙ እሷ ላይ መጥፎ ነገር እንዲያደርጎ አይፈልግም ማለት ነው። ሜሪ ደግሞ አግባኝ እያለች ነው ለ ለዳግም ማለት ነው። ዳግም ደግሞ ዝግጁ አይደለውም አልተቀበለም። እርጉዝ እኔ አርግዣለሁ። ስለዚህ ልጃችን እናሳድግ ተጋብተን ልጃችን እናሳድግ እያለች ነው ሜሪ። ዳግም ደግሞ ዝግጁ አይደለም ማለት ማለት ነው። ዝግጁ አይደለውም እኔ ምክንያቱም ፍላጎት የለውም እሱ ለጫወታ ብቻ ነበረ ለሜሪ የተቀረበው፣ ለጫወታ የሷን ብር ለመብላት ለመጠቀም። ከባድ ነው፣ እንደዚህ አይነት ሰው ግን እዚህ ምድር ላይ ሞልቷል። ሰዎች ላይ ይጠቀሙ ይጠቀሙና መጨረሻ ላይ መጣል፣ ይሄ ከባድ ነገር ነውና አሁን ደግሞ ልጅ ሲመጣ የማደርገው ነገር አጣፋበት ማለት ነው። ዳግም አንደኛ ላይ ቆሽሻዋል። ዳግም ወደዚህ ሲመለስ ምናልባት ወደ ሜሪ ስመለስ ምናልባት ዳና ሊሆን ይችላል። ከሩት ጋራ ስራ ስጀምር ነው መጥፎ የሆነ እና አንድ ቀን ደግሞ ይሄን አቁሙ ከሜሪ ጋር ተጋብቶ ሰላም እንደሆ ሰላም ሆኖ እንደሚኖሩ ነው ተስፋለኝ። እና የዋዳና ሳሚም ቢጋቡ በጣም ደስ ይለናል፣ ሁላችንም ማለት ነው። የዋዳም ሳሚም ደግሞ ሩሩ ሰዎች ናቸው። ሩሩ